ሰላም የንቁ ቤተሰቦቻችን፣ የዕለተ ሰኞ ዋና ዋና ያልናቸውን ዜኖች ወደ እናንተ ይዘን ቀርበናል። ከዜኖቹ ጋር እኒያድናት ነኝ። አብራችሁን ቆዩ። ቅዱስ ፓትርያርኩ በሰሜን አሜሪካ በዩታ ግዛት ቤተክርስቲያን አሳድሰው ያስረከቡትን መሪዎች በጽህፈት ቤታቸው ተቀብለው አነጋገሩ። እንደሚከተለው ይቀርባል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሰሜን አሜሪካ በዩታ ግዛት ለኢትዮጵያን ምዕመናን ቦታ ገዝተው ቤተክርስቲያን አሳድሰው ያስረከቡትን የኋለኛው ቀን የኢየሱስ ክርስቶስ ቤተክርስቲያን ልኡካንን በጽህፈት ቤታቸው ተቀብለው አነጋገሩ። ቅዱስነታቸው ልኡኩን ወደ ኢትዮጵያ ወደ መንበረ ፓትርያርክ እንኳን ደህና መጣችሁ በማለት መልካም ምኞታቸውንም ገልጸዋል። የቤተክርስቲያኑ መሪ ሮናልድ ራስ በ እንደተናገሩት ቅዱስነትዎን በማግኘታችን ቅዱስነትዎ ስላደረጉልን አቀባበል ምስጋና እናቀርባለንም ብለዋል። በሰሜን አሜሪካ በዩቱ ግዛት ኢትዮጵያ ኦርቶዶክሳያን ይኖራሉ። ለዚህም ኦርቶዶክሳያን እግዚአብሔር የሚያመልኩበት ቦታ ሰጥተን ቤተክርስቲያንን አሳድሰን አስረከበናልም ሲሉ ተናግረዋል። በአሁኑ ወቅትም በቅድስት ኪዳነ ምሕረት ቤተክርስቲያን እየተገለገሉ ይገኛሉ። ወደፊትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በትምህርት በሰ ሰላም በትምህርት በሰላም እና በወጣቶች ላይ በትብብር እንሰራለንም ብለዋል። በመጨረሻም ቅዱስነታቸው እንደተናገሩት በሰሜን አሜሪካ በዩቲ ስቴት ግዛት ለኢትዮጵያን እግዚአብሔር የሚያመሰግኑበት ቦታ በመሰጣቸው እናመሰግናለንም ብለዋል። ብጹነታቸው ማክለው በወቅቱ ብፁ አቡነ ጢሞቴዎስ ልከናቸው ቦታውን አይተው ባርከው ቤተክርስቲያን የሰሩትንም አመስግነዋል። እናንተን በጥሩ ሁኔታ ተቀብላችሁ ስላስተናገዳችሁን በድጋሚ እናመሰግናለን። ወደፊትም ግንኙነታችን እናጠነክራለን ሲሉ አባታዊ መልእክታቸውን አስተላልፈዋል። ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ ብፁዕ አቡነ ይስሐቅ ተናገሩ። ተጨማሪ አለ። ብፁዕ አቡነ ይስሐቅ በአርሲ የሀገረ ስብከት ጉና ወረዳ በሚገኘው ኖኖጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙ ጊዜ ጀምሮ እጅግ ማዘናቸውና ለሞቱ ጥረፍት መንግስተ ሰማያት፣ ቤተሰቦቻቸውን ላጡ መጽናናትን እንዲሰጥ ተመኝተዋል። ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ እየሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ብለዋል። እርስ በርስ እንዋደድ ዘንድ የታዘዝነውን አምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸሙ ድርጊት ነገ እግዚአብሔር መልስ ይሰጣል በማለት አባታዊ መልእክታቸውን ማስተላልፈዋል። ከእነዚህ ከተገደሉት ምዕመናን በወላይታ ሶዶ ክርስቲያን ሆስፒታል ሕክምና የተከታተሉ የሚገኘው እድሜው አራት አመት የሆነው ህጻን ላይ እንዲህ አይነት ጭካኔ የተሞላበት አረመኔያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት እጅግ አስነዋሪ ተግባር ነው ያሉት ብፁዕነታቸው ቆም ብለን ማሰብ እና ወደ ልቦናችን መመለስ የሚገባበት ዘመን ስለሆነ ለቤተ ክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችን ያሳያል በማለት አጽድኦትም ሰጥተዋል። ህፃኑ በደረሰበት አደጋ ህክምናውን አጠናቆ እስከሚወጣበት ድረስ ድጋፋቸው እንደማይቆረጥ የገለጹት ብፁዕነታቸው አስፈላጊውን ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገዳማትና አድባራት መመሪያም ሰጥተዋል። በተጨማሪም መልእክታቸውን ያስተላለፉት የወላይታ ሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦግቻ ኤንጋኔ ዛሬ ሰማዕትነትን በተግባር ያየንበት ዘመን ነው ያሉ ሲሆን ቤተክርስቲያን በሰማዕትነት ደም የጸናች መሆኗን በተለይ በአንድ አካባቢ የሚታየው የቤተክርስቲያን ፈተናና የስቆቃ ዘመን መሆኑን ገልጸው ስልጣኑ ህክምናውን እስኪያጠናቅቅ ድረስ የሀገረ ስብከቱ ክትትልና ድጋፍ እንደማይለየው ህዝበ ክርስቲያኑን በማስተባበር ኮሚቴ በማዋቀር በመላው ዓለም የሚገኙ ምዕመናን የዚህ በረከት ተሳታፊ በማድረግ ዝግጅት እንደሚደረግም አሳስበዋል። ብፁዕነታቸው በሆስፒታሉ ህክምና ላይ ላሉት ታካሚዎችም ጸሎትም አድርገዋል። በጉብኝቱ መርሃ ግብር ላይ የሀገረ ስብከቱ የየመምሪያው ኃላፊዎች፣ የገዳማትና አድባራት አበምኔቶችና አስተዳዳሪዎች እንዲሁም በማህበረ ቅዱሳን የወላይታ ሶዶ ማዕከል ስራ አስፈጻሚ አባላት የሀገረ ስብከቱ እጨ ሚዲያ እና ምእመናንም ተገኝተውበታል። ብፁዕ አቡነ መልከ ጸዲቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ወደ ህንድ ኦርቶዶክስ ቤተክርስቲያን አቀኑ፣ እንደሚከተለው ይቀርባል። ብፁዕ አቡነ መልከ ጸዲቅ ወደ ህንድ ማላንካራ ኦርቶዶክስ ቤተክርስቲያን እርሰ መንበረ ጵጵስናም ተጉዘዋል። የብጹዕነታቸው ጉዞ ዓላማ በብጹዕ ወቅዱስ አቡነ ማቴያስ ቀዳማዊ ፓትርያርክ እርሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ውክልና በህንድ የቅዱስ ጊዮርጊስ ዘፓሩማ የማላንካራ ሶሪያ ኦርቶዶክስ ሊቀ ጳጳስ በቅኖና ቤተክርስቲያን በህንድ ኦርቶዶክስ ቤተክርስቲያን ቅዱስ የሆነው የመጀመሪያው ሊቀ ጳጳስ ዓመታዊ የመታሰቢያ በዓል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በመወከል ለመሳተፍ መሆኑንም ገልጸዋል። ብፁዕነታቸው በጉዟቸው የሁለት ጥንታዊ እህት ኦርቶዶክሳውያን አብያተ ክርስቲያናትን ከቀድሞ ጀምሮ የነበረውን አሁንም ያለው የሁለትዮሽ የጋራ ግንኙነት በትምህርት፣ በመንፈሳዊ አገልግሎትና በማህበራዊ ጉዳዮች ተጠናክሮ እንዲቀጥል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክና የቅዱስ ሲኖዶስ መልእክት ለማስተላለፍና ለመወያየት ነው ሲሉም ተናግረዋል። ወድቆ የነበረው የቤተ ክርስቲያን ጉልላት ዳግም ተሰርቶ መስቀሉ ተቀመጠ። ተጨማሪ ያለ ከዓመታት በፊት በቴክኒክ ችግር ምክንያት ወድቆ በሰው ህይወት ላይ ጉዳት ያደረሰው የወርቁ ሰፈር የሐመረ ወርቅ ቅድስት ማርያም ህንፃ ቤተ ክርስቲያን ጉልላት በትናንትና ውለት በድጋሚ ተሰርቶ በብፁ አሞነንጦስ የምዕራብ ሀረርጌ ሀገረ ስብከት ሊቀጳጳሱ ቡራኬ የጉልላቱ መስቀል በክብር ተቀምጧል። በትናንትና ውለት ጥቅምት 23 ቀን 2018 ዓ.ም በነበረው የጉልላቱ የመስቀል የማኖር መርሃ ግብር ላይ መላከ ምረት ቆሞስ አባ ገብረ በመድን ንጉሴ የአዲስ አበባ ሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ስብሀት አብይ ዘለቀ፣ የብፁዕ የሀገረ ስብከቱ ሊቀ ጳጳስ ልዩ ጻፊ መላከ ገነት ልሳነ ወርቅ፣ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ መላከ ምረት ጥሩነህ አዳም ብርሃን፣ የደብሩ አስተዳዳሪ፣ የደብሩ ሰበካ ጉባኤ፣ ህንጻ ሰሪ ኮሚቴ አባላት፣ የተለያዩ እንግዳዎች፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰንበት ትምህርት ቤት መዘምራንና አባላት በርካታ ምዕመናንና ወምዕመናት ተገኝተውበታል። በደብሩ አስተዳዳሪ መላከ ምረት ጥሩነህ አዳም ብርሃን ሪፖርት የቀረበ ሲሆን ከሶስት አመት በፊት የህንፃው ጉልላት በቴክኒክ ችግርና ክትትል ማነስ ምክንያት ተሰርቶ ካለቀ በኋላ እንደወደቀ ለብዙ ገንዘባዊ፣ ሞራላዊ ኪሳራ እንዳደረጋቸው አስታውሰዋል። ይሁንና በማህበረ ካህናቱና በምዕመናንም በተለይም በአካባቢ ወጣቶች አስተባባሪነት የተሰበረ ልብ ተጠግኖ የወደቀው ጉልላት እንደገና ተሰርቶ ለዛሬ ደርሰናልም ብለዋል። አስተዳዳሪውም አክለው በዚህ መልካም ስራ ድርሻቸው ለተወጡ ጊዜያቸውን፣ በጉልበታቸው፣ በገንዘባቸው፣ በሙያቸው ሳይሰስቱ ለሰጡ ሁሉ በእግዚአብሔር ስም ምስጋናቸውንም አቅርበዋል። ከፍተኛ የተያዥነት ልብ እንዳላቸው ሰጥቷቸውና ለግንባታው ለዚህ መድረስ ሁሉም ሚናቸው የተነገረላቸው የህንጻ አሰሪ ኮሚቴ ሰብሳቢ ወጣት ሲሳይ ንጉሴ የሁሌም ከስም ጾ መታሰብ ይልቅ የዘማዊነት መታነስን ክርስቶስ አብልጦ እንደወደደ እያሰብን አይችሉም፣ አይሆንላቸውም፣ ለቤተ ክርስቲያን ስራ አይገቡም ስንባል ቸርነቱን በስቶላቸው ትንሽ ስንታዘዝ እያበዛል ልመና ከሰው ፊት ስንቆም ጎገስ እየሆንን እሱ አስችሎም በቤተ መደሱ እየሰራ ለዚህ መድረስ ችለናለን ብለዋል። አክለውም የወደቀ ጉላት ተሰርቶ ተስፋ የቆረጠ ልብ ተደዳድለው በዚህም በሁለንተናዊ መልኩ የተራዱንን ያገዙንን ሁሉ በእንጻ ሰሪ ኮሚቴ ስም እናመሰግናለን ብለዋል። በመቀጠልም በህንጻ ቤተክርስቲያን ግንባታ እዚህ በመረስ ከፍተኛ አስተዋጽኦ ላበረከቱ በጎ ሰዎች የእውቅና ምስጋና ሽልማት ከደብሩ አስተዳዳሪ ከህንጻ ሰሪ ኮሚቴ የተበረከተላቸው ሲሆን ሽልማታቸውንም ከብዙ አብነ እንጦስ እጅ ላይም ተቀብለዋል። የክፍለ ከተማ ቤተክህነት ዋና ስራ አስኪያጅ መላከ ገነት ልሳነ ወቅ ተስፋዬ በደብሩ ችግር ከተከሰተ ጀምሮ የቅርብ ክትትል ከሚያደርጉ አስተዋጽኦ በእጅግ የሚያበረታቱና የሚያመሰግኑ የስራ አፈጻጸም እንዳለውም ገልጸዋል። ትምህርተ ወንጌል የሰጡት መላከ እምረት ቴዎድሮስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከቱ ዋና ስራ አስኪያጅ የዕለቱን ቃለ ወንጌልም ሰጥተዋል። ክቡር ዋና ስራ አስኪያጁ በትምህርታቸው የወይኑ ባለቤት የወይኑ ቦታ ወራሹ ልዩ ተጠባቂ ገበሬዎች፣ እንዲሁም ከወደ ውጭ አውጥተው የመገደላቸው ምሳሌ ትምህርት መነሻ ነገረ ክርስቶስ አመስጥረው በሚገባም አስተምረዋል። አክለውም ፍሬያቸውን በእናታቸው በጎናቸው በስራቸው የሚያፈሩ አትክልት መኖራቸውን በማስታወስ እንዲሁም ተግባራቸው የሚታይላቸው በአደባባይ የሚመሰገኑ በእናታቸው ላይ ፍሬ እንደሚያፈሩ አትክልት ናቸው ብለው። በዚህ እንኳን ለዚህ አበቃችሁ በማለት ደስታቸውንም ገልጸዋል። ኑሮ ትከሻ ባዘለበት የእርስ በርስ መደጋገፍ ናፍቆት በሆነበት ችግር በሙሉ አቅሙ በተሰለፈው በዚህ ዘመን የመሰለ ድንቅ ቤተክርስቲያን መስራትና ማሰራት ለእግዚአብሔር ያላችሁን ታማኝነት ለወላዲተ አምላክ ድንግል ማርያም ያላችሁን ፍቅር የሚያሳይ በተግባር የተገለጠ ሕይወት ታሪክ ነው፤ በመሆኑ እጅግ እናደንቃለን ሲሉም ተናግረዋል። የሮጌ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ግንባታ ተጠናቆ በብፁዕ አቡነ ገብርኤል በምራብ ሸዋ ሀገረ ስብከት ሊቀ ጳጳስ ከበረ እንደሚከተለው ይቀርባል። የቤተክርስቲያን ልጆች የሆኑት አቶ ሰይፈ ተክለ ማርያም እና ባለቤታቸው ወይዘሮ ፀሐይ አለማየሁ በምዕራብ ሸዋ ሀገረ ስብከት በወልመራ ወረዳ ቤተ ክህነት ስር በሚገኘው የሮጌ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ለ11 ዓመታት አስገንብተው አጠናቀው ጥቅምት 22 ቀን 2018 ዓ.ም ለምርቃት ማብቃታቸው በማይጠፈው እና በዘላለማዊ መዝገብ ስማቸውም ተጽፏል። በእለቱም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገብርኤል እጅጉን አመስግነው የምስጋና የምስክር ወረቀትም አበርክተውላል